በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ሉለባሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለም አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ነጽሩ አዕዋፈ ሰማይ ወደ ሰማይ ወፎች ተመልከቱ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 26 ላይ የምናገኘው የእግዚአብሔር ቃል ነው። ትምህርቱን ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የትምህርቱ ዓላማ ሰው በዚህ ዓለም ሲኖር ስለሚመገበው ምግብ፣ ስለሚለብሰው ልብስ፣ ስለሚጠጣው መጠጥ ስለሚኖርበት መኖሪያ እንዳይጨነቅ በእግዚአብሔር ቸርነት በእግዚአብሔር መግቦት ታምኖ እንዲኖር ነው። ሰው በዚህ ዓለም ሲኖር ብዙ ነገር ይፈልጋል። የምንወጣው የምንወርደው ኑሮን ለማሸነፍ ብቻ አይደለም። እንዲደላን፣ እንዲመቸን፣ የተትረፈረፈ ሀብት እንዲኖረን፣ ዝናችን እንዲናኝ ነው፣ የምንራራጠው። ሳይንስ እንኳ በአቅሙ የሚያስተምረን ለሰው ልጅ ሦስት መሠረታዊ ነገሮች እንደሚበቁት ነው። ይኸውም ምግብ መጠለያና ልብስ ካለው የሰው ልጅ በእነዚህ መሠረታዊ ነገሮች መኖር እንደሚችል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ግን ከዚህ ሁሉ በዘለለ ባለፈ ነው። መጠለያ፣ ምግብ፣ መኖሪያ ቤት፣ ሁሉ ልብስ፣ እነዚህ ሁሉ ትርፍ ነገሮች እንደሆኑ ነው። ሰው ስለወጣ፣ ስለወረደ፣ ሰው ስለደከመ፣ ሰው ስለሰራ፣ ሰው ስለሮጠ ብቻ እነዚህን ሁሉ ማሟላት አይችልም። ለዚህ እኮ ነው መዝሙረኛው ዳዊት እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ያለው እግዚአብሔር ከተማን ካልጠበቀ ጠባቂዎች እንዲሁ በከንቱ ይተጋሉ አለ። የምንመገበው እግዚአብሔር ሲያዘጋጅልን ነው። የምንለብሰው እግዚአብሔር ሲባርክልን ነው። የምንጠጣው እግዚአብሔር ሲሰጠን ነው። ገበሬው ስላረሰ፣ ስላመረተ፣ ነጋዴው ነግዶ ስላተረፈ፣ ሰራተኛው ሰርቶ ደሞዝ ስላገኘ በዚህ መኖር አይችልም። ስለዚህ ለነፍሳችሁ በምትበሉትና በምትጠጡት ለሰውነታችሁ በምትለብሱት አትጨነቁ። ነጽሩ አእዋፈ ሰማይ እለ እይዘሩ ወእያአርሩ ወደ ሰማይ ወፎች ተመልከቱ። እነዚህ የሰማይ ወፎች የሚያርሱት እርሻ የሚኮተኩቱት ተክል የላቸውም አይዘሩም፣ አያጭዱም፣ ጎተራም የላቸውም፣ አያከማችሁም። የሰማዩ አባታችሁ ይመግባቸዋል። የእናንተ ሰማያዊ አባታችሁ እነዚህን እርሻ የሌላቸው የማያርሱ የማይቆፍሩ የማይኮተኩቱ የሰማይ ወፎችን የሚመግብ ከሆነ እናንተማ ከተፈጥሮተ አዋፍ ተፈጥሮተ ሰብ ይበልጣልና በአርአያው በአምሳሉ የፈጠራችሁ ሰማያዊ አባታችሁ አምላካችሁ እናንተን እንደምን አይመግባችሁ? ከነሱ ይልቅ ለእናንተ ያስብላችኋላል። የሰማይ ወፎች በንጽጽር ቀርበዋል። እነዚህ የሰማይ ወፎች በንጽጽር የቀረቡት ከሰው ያነሱ ስለሆኑ በተፈጥሯቸውም ከሰው ያንሳሉ፣ በብልህነታቸውም ከሰው ያንሳሉ፣ በአኗኗራቸውም ከሰው ያንሳሉ። ቢያንሱም ቅሉ ግን እግዚአብሔር ሰውን የሚመግብ እግዚአብሔር ይመግባቸዋል። ጦማቸውን አያድሩ፣ አይራቡም፣ አይጠሙም፣ አይታረዙም። እነሱ የማይራቡ የማይታረዙ የማይጠሙ ከሆነ በእግዚአብሔር አርአያ እና አምሳል የተፈጠረ ሰው እንደምን ይራባል? እንደምን ይጠማል? እንደምን ሲታዝረዛል ነው ያለው ጌታችን። የሰማይ አዋፊ ያለ ምክንያት አይደለም፣ በምሳሌነት የቀረቡት። መጋቢ የላቸውም፣ ጠባቂ የላቸውም፣ ተንከራካቢ የላቸውም። መጋቢያቸው፣ ጠባቂያቸው እግዚአብሔር ነው። በቤተ ክርስቲያናችን አስተምሮ በወርሃ ክረምት ውስጥ የቁራ ልጆች ዘመን ተብሎ የሚታወቅ ዘመን አለ። ዘመነ አዋፍ ይባላል። ይሄ ስያሜ የተሰጠው የእግዚአብሔርን መግቦት ለመግለጥ ነው። ቁራ እንደምታውቁት መልኳ ጥቁር ነው። ጫጩቶቿ በሚፈለፈሉበት ጊዜ ግን ጥቁር አይደሉም፣ ፍም እሳት ይመስላሉ። እናትየዋም አባቷም ይሸሻል ይፈራሉ። የሚፋጅ እሳት መስሏቸው ትቶ ይሄዳሉ። ያን ጊዜ መጋቢ የላቸውም፣ ጠባቂ የላቸውም። እናት እንዳትታቀፍ እሳት ነው ብላ ፈርታ ትታ ሄዳለች። አባት እንዳይመግብ እሳት ነው ብሎ ፈርቶ ትቶ ሄደ። እነዚህ ጫጩቶች ግን መጋቢም ጠባቂም የላቸው። ሌላ ወፍ መጥቶ ሊበላቸው ይችላል ሌላ አውሬ ሊተናኮላቸው ይችላል። ረሃብም ይገላቸዋል። እግዚአብሔር ግን መጋቢ ጠባቂ የፍጡራን ሁሉ ሕልውናቸውንም ጠብቆ የሚያኖር እግዚአብሔር በኪነ ጥበቡ እነዚህን አዋፍ ይመግባቸዋል። እነዚህን ጫጩቶች ይመግባቸዋል። እርሱ ባወቀ ሰውነታቸው እንዲረጥብ ያደርጋል። ተዋሲያን ደግሞ በዚህ ርጥበት ተስቦ እንዲመጡ አድርጎ በኪነ ጥበቡ ጫጩቶቹ አፋቸውን እንዲከፍቱ ያደርጋል። ተዋሲያን ወደ አፋቸው ምግብ ፍለጋ ይገባሉ፣ ይመገባሉ። እንዲህ እያደረገ እግዚአብሔር አርባ ቀን ሙሉ ይመግባቸዋል። ከአርባ ቀን በኋላ እንደ እናት አባታቸው እነርሱም ይጠቁራሉ፣ ላባ ማብቀል ይጀምራሉ፣ ላባቸው ይጠቁራል፣ ቁራን ይመስላሉ። ያን ጊዜ ፈርታ ትታ የሸሸችው እናት መታ ትጣቀፋለች ፈርቶ የሸሸው አባት መጥቶ ይመግባል። ስለዚህ የሰማይ አዋፍን ተመልከቱ አለ። መብረራቸው ብቻ አይደለም፣ ክንፍ አውጥቶ በሮ በሮ መመገብ መቻላቸው ብቻ አይደለም። መብረር በማይችሉበት ሰዓት ሁሉ እግዚአብሔር ይመግባል። ይሄ ምሳሌ ነው። እናት አባት ትቶ እንደ መሄድ እኛም እናት አባቶቻችን ወልደው ጡታ ጥብተው ፍትፍታ ጉርሶ ቢያሳድጉንም በኋላ እኛ ራሳችን ሰርተን ወጥተን ወርገን እንመገባለን። ከዚህ ሁሉ ጋር ግን ገበሬው አርሶ ቆፍሮ ኮትኩቶ እሱ ባበቀለው እሱ ባመረተ እኛ እንደማንኖር የሚያጠይቅ የምንኖረው በእግዚአብሔር መግቦት ነው። የሚመግበን ገበሬው አይደለም፣ እግዚአብሔር በዝናብ አብቅሎ በነፋስ አሳድጎ በፀሐይ አብስሎ ሲመግበን ነው። ቆርስን ይወረስ ነው እንኳ ከአፋችን ገብቶ የሚዋሃደ ከስጋችን ከደማችን ተዋህዶ ሕይወት የሚሆነ በእግዚአብሔር ፈቃድ ሲሆን ብቻ ነው። አለበዚያ ዘበለዚያ ሊያንቀንም ይችላል። ቁንጣን ሆኖም ሊገለን ሊያመን ይችላል። እግዚአብሔር ነው መጋቢያቸው። ስለዚህ የሰማይ ወፎችን ተመልከቱ አለ። እነዚህን አዕዋፍ የመገበ የሚመግብ እግዚአብሔር በአርአያው በአምሳሉ የፈጠረውን ሰው እንደምን ይመግበዋል። አንድም የሰማይ ወፎች የተባሉ እስራኤል ዘስጋ ናቸው። የሰማይ ወፎች እርሻ እንደማያርሱ ኩትኳቶ እንደሌላቸው አርሶ ቆፍሮ አልምተው ፍሬያቸውን ደግሞ በጎተራ እንደማያከማቹ ሁሉ እስራኤል ዘስጋ ከግብፅ ባርነት ወጥተው አርባ ዘመን ሙሉ በበረሃ ሲጓዙ እርሻ አልነበራቸው፣ ንግድም አልነበራቸው፣ ስራም አልነበራቸው። እግዚአብሔር ግን ይመግባቸዋል። አልተራቡም፣ አልተጠሙም፣ አልታረዙም። እስራኤል በበረሃ አርባ ዘመን ስትጓዝ ልብስ ያላለቀ፣ ጫማ አልወለቀ፣ በትሪ አልወደቀ የተባለው ለዚህ ነው። እግዚአብሔር እርሻ የሌላቸውን እስራኤልም ንግድ የሌላቸውን እስራኤልም ስራ የሌላቸውን እስራኤልም ይመግባቸዋል። አለማረሳቸው አለመነገዳቸው፣ አለመስራታቸው ብቻ አይደል እንጀራም ማይጋግሩ ውሃም አይቀዱም። ሲጠማቸው ከአለቱ አፈልቆላቸው ይጠጣሉ፣ ሲራቡም መና ከሰማይ ወርዶላቸው ይመገባሉ። አርባ ዘመን ሙሉ አርባ ዘመን ሙሉ እግዚአብሔር ከሰማይ መናን አዝንቦላቸው ከአለት ውሃ አፍልቆላቸው መግቧል ታዲያ ከእስራኤል ሰዝጋ እናንተ ትበልጣላችኋል። በተፈጥሮ የምንበልጠው ነው አይደለም። የሰው ተፈጥሮ አንድ ነው። እኒያ ሳይታረቁ በእርግማን በኩነኔ በፍዳ ዘመን የነበሩ ናቸው። እስራኤል ዘነፍስ የተባልን እኛ ክርስቲያኖች ግን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ስመ ክርስትና አግኝተን የእግዚአብሔር የስሙ ቀዳሾች፣ የክብሩ ወራሾች፣ የመንግስቱ ዜጎች የሆንን እኛ ከእስራኤል ዘስጋ እስራኤል ዘነፍስ እንበልጣለን። እነዚያን አርባ ዘመን የመገበ እግዚአብሔር እኛን እንዴት አይመግበንም? ለነፍሳችን፣ ለስጋችን፣ ለሰውነታችን የሚገባውን ሁሉ እርሱ ያደርጋል። ያዘጋጅልና እስራኤል እርሻ ሳያርስ እርሻ ሳይኖረው ሳያጭድ፣ ሳያከማች፣ ሳይነግድ፣ እንጀራ ሳይጋግድ አርባ ዘመን ከተመገቡ እኛ አርሰን፣ ቆፍረን፣ ነግደን፣ አትርፈን፣ ሰርተን፣ ጋግረን የምንበል አሁን እግዚአብሔር እንዴት ይነፍገናል? እነዛ እስራኤልን ከእናንተ ከሰማይ ወፎች ትበልጣላችሁ እንደተባለ ከእስራኤል ዘስጋ እኛ እንበልጣለን። በምንድን ነው የምንበልጠው? እነዚያ ከሰማይ ወርዶላቸው የተመገቡት መና ከአለት ፈልቆላቸው የጠጡት ውሃ ከሞት አላዳናቸውም። ሞተ ስጋ ሞተ ነፍስ ገዝቷቸዋል። እኛ ከሰማይ የወረደልን እንጀራ ሕያው እንጀራ ነው። እኛ የፈለቀልን ውሃ ሕያው ውሃ ነው፣ የህይወት ውሃ ያውም የክርስቶስ ስጋና ደም ነው። እኛን እስራኤል ዘነፍስን የሚመግበን አምላካችን ስጋውን ቆርሶ ነው። የሚያጠጣን እግዚአብሔር አምላካችን ደሙን አፍሶ ነው። የሚያለብሰን እግዚአብሔር አምላካችን ጸጋውን ነው። የብርሃን ልብስ ነው፣ የክብር ልብስ ነው የሚያለብሰን ልጆቹ ነንና ባሮቹ ስላልሆንን ወዳጆቹንና ጠላቶቹ ስላልሆንን የክብር ዘውድ አቀዳጅቶልን በዙፋን ያስቀምጠናል፣ በሰማያዊት መንግስቱ አክብሮ ይኖረናል ያኖረናል። ስለዚህ ስጋውን ደሙን ሰጥቶናል ለምግባችን። የእግዚአብሔርን ስጋ የሚበላ የእግዚአብሔርን ደም የሚጠጣ ሕዝብ እንደምን ይራባል? የማያልቅ ተቆርሶ የማያልቅ ማዕድ ተቀልቶለት የማያልቅ ማድጋ፣ ከክርስቶስ ጎን የፈሰሰ ደሞ ለጥምቀታችንም ማየ ገቦ ለመጠጣችን ደሞ ለምግባችን ሥጋው በመስቀል ላይ የተቆረሰልን ይሄንን እመግባቸዋለሁ ሲል ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እኛ ስለምንበላው ምግብ ስለምንጠጣው መጠጥ፣ ስለምንለብሰው ልብስ፣ ስለምንኖርበት ቤት፣ ስለምንነዳው መኪና፣ ስለምንጫማው ጫማ መጨነቅ፣ ማዘን፣ መተከዝ የለብን። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ይህ ሁሉ ይጨመርላችኋል። የእግዚአብሔርን መንግስት ከፈለግን ለመንግስቱ እንዲገባ ሆነን ከኖርን የእግዚአብሔርን መግቦቱን ካልዘነጋን እግዚአብሔር አምላካችን የምናመልኩ አምላካችን የፈጠረን አምላካችን ያዳነን አምላካችን የሚመግበን አምላካችን የሚጠብቀን አምላካችን ሰራኤ መጋቤ ነው ብለን በዚሁ ጸንተን ከኖርን የሚያሳጣን ነገር የለም። ሥጋውን መግቦ ደሞን አጠጥቶን ብርሃን አልብሶን መንግሥቱን ያወንሰናል። ለዚሁ እግዚአብሔር አምላካችን በሕግ በአምልኮ ወደ እርሱ ቀርበን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የመንግሥቱ ወራሾች እንድንሆን የአምላካችን ፈቃድ ይሁንልን። ይቆየን።